የሩሲያ ልዩ የስልጠና ብቃት ያላቸው ልዩ ኮማንዶዎች ፕሬዚዳንት ኢብራሂም ትራኦሬን ለመጠበቅ ወደ አፍሪካዊቷ ቡሪኪኒፋሶ መግባታቸው ተገልጿል። እነግራችኋለን። በዓለም 136ኛ ጊዜ በኢትዮጵያ ደግሞ ለአምሳኛ ጊዜ በቀጣይ ሚያዝያ 23 የሚከበረው የሰራተኞች ቀን ከዚህ በፊት ሲከበር ከነበረው ሁኔታና ሲጠቀም ከነበረው መሪ ቃል ለየት ባለ ሁኔታ መንግስት ላይ ጫና ለማድረግ የታሰበ መሆኑ ታውቋል። ይህን በዝርዝር እናስዳምታችኋለን። በሌላ መረጃ ደግሞ እጅግ አሳዛኝ የተባለው የአንድ ተቋም ለተንሰይ ባል የቦነስ አሰጣትና የሰራተኞቹን ጥያቄ ተከትሎ አሁንም መነጋገሪያ መሆኑን ቀጥሏል። ይኸው ተቋም መረጃው ሚዲያ ላይ መውጣትን ተከትሎ አሁን ላይ ታች ላሉት ሰራተኞች አፍ መዝጊያ የሚሆን ዘይት መስጠቱ ተገልጿል። በዝርዝር እናስደምታቸዋለን። በሌላ መልካም ዜና ደግሞ በኢትዮጵያ በሁሉም ወረዳዎች ውስጥ የገጠር ነዋሪዎችን ታሳቢ ያደረገ ኢንዱስትሪ ሊገነባ በመሆኑ ተሰምቷል። ይህም ገጠር ያሉ ዜጎችን ዳቦ ወይም ሌላ የሚፈልጉትን ምርት ለመግዛት ብዙ ርቀት እንዳይሄዱ ወይንም እንዳይጎዙ ይረዳቸዋል ተብሏል። እናስደምታቸዋለን አልሸባብ የተጠነከረ መምታቱን ተከትሎ የሶማሊያው ፕሬዝዳንት ልጃቸውን የግል ጠባቂዎቻቸው ኃላፊ አድርጎ መሾሙ ተሰምቷል። ሀሰን ሼክ በዚህ ሳምንት መጀመሪያ የመከላከያ ሚኒስቴሩን መቀየራቸውም የተዘገበ ሲሆን፣ ይህም በአንድ ወር ጊዜ ውስጥ ሁለተኛ የመከላከያ ሚኒስቴር ለውጥ ነው ተብሏል። አብራችሁ ውስጥ ቆዩ። እነዚህና ሌሎችን መረጃዎች እናስደምታችኋለን። ቻናሉን ሳብስክራይብ፣ ላይክ እና ኮሜንት ማድረጋችሁ እንዳትረሱ በማሳሰብ ወደ ዝርዝር መረጃዎች እንላለን። የኢትዮጵያ ፖስታ ወይም ኢትዮ ፖስት ትንሳኤ በዓል ከመነጀር በላይ ላሉ ኃላፊዎች ብቻ የሁለት ወር ደሞዝ ቦነስ መስጠቱ ይታወቃል። በርካታ የተቋሙ ሰራተኞች እጅግ አሳዛኝ ብለው የገለጹት ድርጊት የኑሮ ውድነት ተባብሶ ታች ያለው ሰራተኛ ሲቸገር፣ ከፍ ያለ ደሞዝ ያላቸው ቦነስ ብለው ብር መከፋፈላቸው እንዳስቆጣቸው ገልጸው ነበረ። በዛሬው እለት መሰረት ሚዲያ ደረሰኝ ብሎ በሰራው ሪፖርት ለቀሪው የተቋሙ ሰራተኞች አምስት ሊትር ዘይትና አምስት ኪሎ ዱቄት በዓሉ ካለፈ በኋላ ተሰጥቷል ተብሏል። ባለፉ ስለ ኢትዮጵያ ፖስታ ጉርሻ መረጃ ሚዲያ ላይ ከወጣ በኋላ ለሰራተኛው አፍ መዝጊያ የሚሆን አምስት ሊትር ዘይትና አምስት ኪሎ ዱቄት ባሉ ካለፈም ቢሆን ሰጠውናል ያሉት የተቋሙ ሰራተኞች ይህም የሆነው በፍላጎታቸው ሳይሆን ጉዳዩ ሚዲያ ላይ በመውጣቱ መሆኑ ተጠቁሟል። በዚህም መሰረት ከማናጀር በታች ያሉ ሁሉም የፖስታ ሰራተኞች ከማክሰኞ ጀምሮ ይህን ዘይትና ዱቄት እንደተቀበሉ ታውቋል። ከጥበቃ ጀምሮ እስከ ሱፐርቫዚያ ድረስ ያለው ሰራተኛ በኑሮ ውድነት እየተጠበሰ ደሞዝ ይጨመርልኛል ብሎ ሲያስብ ከማናጀር በላይ ላሉት ብቻ የሁለት ወር ደሞዝ ቦነስ ተብሎ የተቋ ተቋሙን ገንዘብ መቀራመታቸው አሳዝኗናል እነሱ በቦኖሱ ብቻ ከ80 ሺ እስከ 212 ሺ ሲከፋፍሉ ተራው ሰራተኛ ለባልዶሮ መግዣ አትቶ ይውላል ብለው ለመሰረት ሚዲያ የተነገሩት አንድ የተቋሙ ሰራተኛ መሆኑም ተገልጿል። አሁን ላይ የኢትዮጵያ ፖስታ ከ2200 በላይ ሰራተኞች ያሉት ሲሆን የሰራተኞቹ ደሞዝ ከ4 ሺ ብር ጀምሮ እስከ 16000 ብር እንደሚደርስ የዘገበው መሰረት ሚዲያ ነው። የሶማሊያው ፕሬዝደንት ልጃቸውን የግል ጠባቂዎቻቸው ኃላፊ አድርጎ ሾሞ። ሶማሊያ ጋርዲያን ጋዜጣ እንደዘገበው ፕሬዝደንት ሐሰን ሼክ መሐመድ የግል ጠባቂዎቻቸው ኃላፊ ያደረጉት አብዱል ፈታህ ሐሰን ሼክ የተባለውን ልጃቸውን ነው ተብሏል። ቀደም ሲል በዚህ ቦታ ኃላፊ የነበረው መስላህ መሐመድ የቤተ መንግሥቱን ጥበቃ እንዲመራ መመደቡንም አስረድቷል። ፕሬዝደንቱ ይህንን ውሳኔ ለማስተላለፍ የተገደዱት በቅርቡ በአልሸባብ ታጣቂዎች የተደረገባቸውን ግድያ ተከትለው መሆኑን የገለጸው ዘገባው ይህም በጥበቃዎቻቸው ላይ መተማመን እንደተሳናቸው የሚያሳይ መሆኑን አስታውቋል። የፕሬዝዳንቱ ልጅ አብዱል ፈጣህ የሶማሊያ ጦር ኃይል የተቀለቀለው እሳቸው ፕሬዝደንት ከሆኑ በኋላ በቅርቡ መሆኑን የጠቆመው ዘገባው አሁን በሄዱበት ሁሉ የግል ጣባቂዎቻቸውን በመምራት እንደሚከተሏቸው አስረድቷል። ፕሬዝደንቱ ከዚህ ቀደም ሴት ልጃቸውን በውጭ ጉዳይ ሚኒስትር ውስጥ ከፍተኛ ባለስልጣን እንድትሆን መሾማቸው ከፍተኛ ተቃውሞ አስነስቶባቸው እንደነበረም ተዘግቧል። በሌላ መረጃ ደግሞ ሩሲያ በፑቲን ቀጥተኛ ትዕዛዝ የቡርኪናፋሶን ፕሬዝደንት ኢብራሂም ትራውሬን ለመደገፍ በከፍተኛ የስልጣን ብቃት ያጠነከኩ ልዩ ኮማንዶዎችን ወደ ቡርኪናፋሶ መላኳን ከሀገሪቱ የዘነ ምንጭ የወጡ መረጃዎች ያመላክታሉ። ራሺያ ለቡርኪናፋሶ ልዩ ወታደሮችን ለመላክ ያስገዳዳት በፈረንሳይና በሌሎች ሀገራት የተመራ ልዩ ገዳይ ቡድን ኢብራሂም ትራውሬን ላይ ተደጋጋሚ የግድያ ሙከራ ማድረጋቸውን ተከትሎ ነው ተብሏል። ወደ ቡርኪናፋሶ ያቀኑት የሩሲያ ወታደሮች የቡርኪናፋሶን ዋና አየር ማራፊያ እንደሚቆታተሩ ተጠቁሟል። ራሺያ በተጨማሪ ሰሜን ኮሪያና ቻይና የኢብራሂም ትራኦሬ ላይ አንዳች ነገር ቢፈጠር ዝም ብለና እና ይማለታቸውን ቡርኪና ሐይራት ዘግቧል። በኢትዮጵያ ሁሉም ወረዳዎች ኢንዱስትሪዎች እንዲገነቡ ያለ መስራ መጀመሩ ተነገረ። ይህም በገጠር ያሉ ዜጎች ዳቦ ወይም ሌላ የሚፈልጉትን ምርትን ለመግዛት ወደ ከተማ እንዳይወጡ ይረዳቸዋል ተብሏል። በሀገሪቱ ያሉ ወረዳዎች በየአካባቢያቸው እንደሚያገኙት የግብዓት አይነት ያንዳንዳቸው እስከ ሶስት ኢንዱስትሪዎች እንዲኖራቸው እየተሰራ መሆኑ የኢትዮጵያ ኢንተርፕራይዝ ልማት ተናግሯል። በዚህም ባለፉት ዘጠኝ ወራት ሁለት መቶ ስድስት ኢንዱስትሪዎች በገጠሪቱ የሀገሪቱ ክፍሎች ማቋቋማቸውን የጠቀሰው ተቋሙ ቁጥራቸውን ለማሳደግ በብርቱ መስራቴን ቀጥላለው ብሏል። በገጠር አካባቢዎች ኢንዱስትሪዎች ማስፋፋት የአካባቢው ነዋሪዎች ምርት በቀላሉ እንዲያገኙ ከማድረጉ በተጨማሪ የስራ እድል በመፍጠር ከገጠር ወደ ከተማ የሚደረገውን ፍልሰት ይቀንሳል ሲል ዘገባው ያመላክታል። ባለፉት ዘጠኝ ወራትም በሀገር አቀፍ ደረጃ 151,151 ሰዎች በመካከለኛውና በአነስተኛው ኢንዱስትሪዎች ስራ አግኝተዋል ሲሉ የኢትዮጵያ ኢንተርፕራይዝ ልማት ምክትል ዋና ዳይሬክተር አብዱል ፈታ ዩሶፍ ተናግረዋል። በዓለም 136ኛ ጊዜ በኢትዮጵያ ደግሞ ለአምሳኛ ጊዜ የሚከበረው የሰራተኞች ቀን ሚያዝያ 23 ቀን 2017 ዓ ም በፓናል ውይይት እንደሚከበር የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚደንት አቶ ካሳሁን ፎሎ ገልጸዋል። የዘንድሮ የሰራተኞች ቀን መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ይስጠን በሚል መሪ ቃል ይከበራል ተብሏል። አሁን ላይ ከከፍተኛ የመንግስት ኃላፊዎች ጋር ችግሮችን በውይይት የመፍታት አሰራር የተለመደበት ጊዜ ላይ መድረሱን የገለጹት አቶ ካሳሁን ፎሎ ከጠቅላይ ሚኒስትር አብይ አህመድ ጋር በተደረጉ ውይይቶች የሚቀርቡ ጥያቄ ተቀባይነት አግኝቶ ለሚመለከታቸው አካላት አቅጣጫ እንደተሰጠ አስታውሷል። የተወሰኑ ጥያቄዎች ምላሽ ባለማግኘታቸው አስቸኳይ ምላሽ እንደሚሹ ጠቅሰው ዋጋ ግሽበት አኳያ የደሞዝ የገቢ ግብር ምጣኔ እንዲሻሻል፣ ዝቅተኛ የደሞዝ ወለል እንዲወሰን፣ የተደራጁ የሰራተኛ ማህበራትን በማይቀበሉ አካላት ላይ እርምጃ እንዲወሰድ ለሚሉትና ለሌሎችም ጥያቄዎች ምላሽ እንዲሰጥ በመጠየቅ እንደሚከበርም አስታውቋል። ዘገባው የኢትዮጵያ ፕሬስ ኤጀንሲ ነው። በጅቡቲ ኢትዮጵያ ኤምባሲ ወደ ሀገር ለመመለስ ለሚፈልጉ ዜጎች ምዝገባ መጀመሩ ተገለጸ። የጅቡቲ መንግስት በህገወጥ መንገድ በሀገሪቱ የሚኖሩ የውጭ ዜጎች እንዲወጡ ባወጣው መመሪያ መሰረት በጅቡቲ ኢትዮጵያ ኤምባሲ ወደ ኢትዮጵያ በራሳቸው ፍቃድ ለመመለስ የሚፈልጉ ዜጎች መመዝገብ መጀመሩን አስታውቋል። ይህ እርምጃ የጅቡቲ መንግስት ህጋዊ የማኖሪያ ፍቃድ የሌላቸው የውጭ ዜጎች ከመጋቢት 25 እስከ ሚያዝያ 24 ቀን 2017 ዓም ድረስ በራሳቸው ተነሳሽነት እንዲወጡ ካሳሰብ በኋላ የመጣ ነው ተብሏል። የጅቡቲ መንግስት ይህንን የማይከተሉ ከሆነ በግዳጅ ወደ ካምፕ በመሰብሰብ እንዲወጡ እንደሚደረግ ማስጠንቀቂያ ሰጥቷል። በጅቡቲ የሚገኘው የኢትዮጵያ ኤምባሲ ይህንን እድል በመጠቀም ወደ ሀገራቸው ለመመለስ ለሚፈልጉ ዜጎች አስፈላጊውን ድጋፍ ለመስጠት ዝግጁ መሆኑን ገልጿል። ምዝገባው በአሁኑ ሰዓት እየተካሄደ ሲሆን፣ ወደ ኢትዮጵያ ለመመለስ የሚፈልጉ ዜጎች በአስቸኳይ በኤምባሲው በመገኘት እንዲመዘገቡ ጥሪ መቅረቡ ተገልጿል። የተከበራችሁ የቻናላችን ተመልካቾች ለዛሬ የያዝናቸውን መረጃዎች እዚህ ጋር በቃን። ለቻናሏ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረጋችሁን በማሳሰብ ባላችሁበት ሁሉ ሰላምና ጤና ተመ ኛን ሰላም ሆኖ